ለእናንተ መንገር ለቀባሪ ማርዳት ነው ብዬ አስባለሁ። አሁን ጠላት ተፈረክርኳል። እንደገና መልሶ ሳይደራጅ የምንመታበት ጊዜ ላይ ነው ያለ ነው። ለዛ ዝግጅት ያስፈልገናል። ምንድን ነው ያለው በላይ ዘለቀ ኃይለ ስላሴን ሲቀበል፣ ባንዲራው የዘለቀ ልጅ ባንዳራ ጋቢ እድሜው ሳይደረጅ ነው ያለው አይደል? ባንዲራው የዘለቀ ልጅ ሰላት ቶገዳይ ጦሩ ሳይደረጅ ሳይደረጅ እንደገና ሳይዘጋጅ እንደገና ሌላ መስመር ሳይዝ የምንታገልበት ጊዜ ላይ ነን ያለ። በሚገባ ነው የተፈረተረፈው። በሚገባ ሰሞኑን ኃይል እያቀያየረን እዚህ አካባቢ የነበሩ ኮሮችን ወደ ወሎ ወደዛ የነበሩትን ወደዚህ ባህር ዳር የነበረውን ወደ ሆነ ቦታ ሽፍት እያደረገን እመኑኝ፣ የሚዘርፍ ሰራዊት ወገኑ ላይ የሚተኩስ ሰራዊት በተአምር አያሸንፈ። በዓለም ታሪክ አሸንፎ ማለት የእናቱን መቀነት የሚፈታ ወታደር፣ ገበሬ የሚረሽን ጦር በምንም ተአምር አይደለም። እንዲህ አይነት ግዙፍ ሰራዊት ገንብተን ጥቂት ሁነንም አያሸንፈን። አሁን የቀረው ይኸኛ ስራ በፍጥነት ማሸንፍ፣ ልክ ማዕበል ላይ እንዳለን ጀልባችን ማዕበል ላይ እንዳለ አስበን ወደኋላ ሳንል ወደ ጎንም ሳንል ሳንቆምም በፍጥነት የምንቀስፍበት ዘመን ላይ ነው የምንገኘው። ይህ ፍጥነቱ በጣም ብዙ አድቫንቴጆች አሉት። እንዳነሳሁት በአንድ በኩል ጠላት ሳይደረጅ የምንደርስበት ጊዜ ነው። በሌላ በኩል የምንከፍለው መስዋዕትነት በጣም በብዙ የምናሳጥርበት፣ ወደፊት ልንከፍላቸው የምንችላቸውን መስዋዕትነቶች ጭምር የሚያስቀር ቀላል አይደለም ህዝባችን እየከፈለ ያለው ዋጋ ትግል ስለሆነ ትግሉም ቅዱስ ትግል ስለሆነ ዓላማውም ትልቅና ግዙፍ ስለሆነ እየተቋቋም ነው ነው እንጂ በምትንቀሳቀሱበት ሁሉ ታያላችሁ። እናቶቻችን ማቅ ለብሰው ነው ያሉት። ልጆቻቸውን ቀብረዋል፣ ባሎቻቸውን ቀብረዋል። ጥቁር ለብሰው፣ ኮት ለብሰው፣ ነጠላ ዘቅዝቀው ስታዩ የሚሰማን ስሜት አለ እንደ ወገን። እነዚያ በርቀት ትግሉን የህዝብ ትግል ነውና እኛ እኛም እንመራዋለን እናንተም ትመሩታላችሁ ብለው የሚያፈዙት ሳይሆኑ። እኛ እየኖር ነው ያለ ነው የሚሰማን ስሜት አለ። ያ ማብቃት አለበት የሆነ ዘመን ላይ ማብቃት አለበት። አንዳንዱ ኤክስፔክቴሽን ክራይሲስን እሱን አትስሙ። እንዴት ሁለት ዓመት ሙሉ ይላል የሆነ ኳስ ጨዋታ የሚመስለው እንደሱ አይደለም። እንደዛ ለሚሉት ማለቴ አይደለም። ነገር ግን አሁን በቂ ፖቴንሻል አለ። እውነት ለመናገር በተደጋጋሚ ስለበላይ ዘለቀ ይነገራላል። እርግጠኛ እኔ ከግማሽ በላይ የምትሆኑት የእሱን የመጨረሻውን እድሜ ትደርሳላችሁ። ግማሽ እንኳን ማጋነን ይሆናል፣ አንድ አራተኛ ምትሆነች ማለት። በሰላሳዎቹ ዕድሜው ነው በላይ ያን ሁሉ ታሪክ የሰራው፣ ከያዎቹ መጨረሻ እስከ ሰላሳዎቹ መጀመሪያ ባለው እድሜ ውስጥ ነው ያ ታሪክ የተሰራው። ስለዚህ በቂ ነን፣ በቂ አቅም አለ፣ በቂ አቅም፣ ብዙ የተማረ ሰው አለ፣ ብዙ ወታደራዊ ስልጠና የወሰደ ሰው አለ። ቅንጅቱ ካለ፣ መደማመጡ ካለ፣ ቅንነቱ ካለ ማድረግ እንችላለን። እንደምንችልም በተግባር አየን አየን። ቀላል አይደለም። ሁለት ሶስት ክፍለ ጦር በዛ ደረጃ በታተነ ትናንትና ለ የማራፋኖ ብሔራዊ ኃይል ማዕከላዊ ኮማንድ ለቀይ መስቀል ደብዳቤ ጽፈናል። 502 ምርኮኛ አላው እጃችን ላይ ምኒልክ እዚህ ላይ ማለት ነው። ከዛ ውስጥ 148ቱ ቀላልና ከባድ ቁስለኞች ናቸው በሁለት በሶስት ቀን ይሄ በሶስቱ ኮሮች ብቻ የተገኘ ነው። ሶስቱ ኮሮች በዚህ በደቡብና በምዕራብ ወሎ ቀጠና ያለው ገና አልተሰባሰብም። የሚገርማችሁ ነገር ከዚህ በፊትም በዘመቻ መቶ ተራሮች የነበሩትን ምርኮኞች እንዲረከቡንና ድጋፍ እንዲያደርጉ ለቀይ መስቀል ጽፈን ምላሽ አልሰጡን። እያንዳንዱ ነገር ፖለቲክስ ነው፣ ዓለም ላይ ይሄ ሰብአዊነት ድጋፍ ምናምን ውሸት ነው። ቀይ መስቀል ከኛ ጋር የደብዳቤ ልውውጥ ካደረገ የምናገኘውን ኢንተርናሽናል ሪኮግኒሽን እያሰቡ ጥርጣሬ ስላላቸው ለዘመናት የነጮች የጥናት ዴስኮች ሸልፎች የተሞሉት በጸረ አማራ ትርክት ሰነዶች ነው። በነገራችን ላይ አብዛኛው የምዕራብ ኃይል እኛን የሚያየን ሌላውን ብሔረሰብ እንደምንጨቁን ቅድም እንዳነሳሁላችሁ እንደ ቅንጌ ብዙ ያልሰራ ነው የቤት ስራ ስላለ ያን ሪኮግኒሽን ስቲል ምን ያስባሉ መሰላቸው የአብይ አህመድን ቢሮክራሲ የያዙ አማራው ነው ብለው ያስባሉ ዲፕሎማቶቹም ጋዜጠኞቹም ሲያወሩን ዋንስ ታይም ከአብይ አህመድ ጎን የነበረው ፋን ነው አሁን ከአብይ አህመድ ጋር ተጣላ ብለው የሚጀምሩት እንኳን የሚጀምሩት ቅርብ ጊዜ አሁን በቅርቡ በተንቀሳቀስበት የጉሙዝ ታጣቂዎችን አገኙ ሱዳን ድንበር ከዛ የሆነ መንገድ ተፈልገው ስናወራቸው መጀመሪያ መነጋገር አለብን አሉ። እሺ ምናምን ብለን ቁጭ ብለን ምን አሉን? እናንተ የአብይ አህመድ ልጆች አይደላችሁ እንዴ መቼ ነው እየተጣላችሁ? አያችሁ፣ ትርክቱ ከኦነግ ሰዎች ጋር ከቴሌፍ ሰዎች ጋር ቀጥተኛ ግንኙነት አላቸው። እነዛ ደግሞ የፈረንጆችን ትርክት ነው የሚቀበሉት። ስለዚህ የአስተሳሰብ ስላለ እነዚህ ትላልቅ ኢንተርናሽናል ተቋማት ሪኮግኒሽን መስጠት አይፈልጉም ማመን አይፈልጉም። በነገራችን ላይ ማመን አብይ አህመድ ባያምን አይገርመኝም በጣም ስለሚፈራ እንደው ከሆነም ያው የለመድኩት ይሻላል ብሎ ነው መሰለኝ። የሰሞኑን ድል እንኳን ሰምታችኋል አይደል? የብልጽግና የሚዲያ ሰዎች የቲዲኤፍ ነው የህዋት ነው እያሉ በጣም የሚያስቅ። ዋናው መሸነፋቸው ማመናቸው ነው። አሸናፊውን የፈለገው መምረጥ ይችላሉ እያልን ነበር። እና ልክ እንደዛ ነጮቹም ጋር ያችግራል ያልቀረፍ ነው ያልተሻገር ነው ብዙ ነገር አለ። በጣም ብዙ ስራ የተሰራ ለአመታት ለዘመናት ሪሰርች የተደረገ ይሄን ቀጠና የሚያውቁ ሪሰርቸሮች ምሁራን፣ አማራውን የሚያዩበት መነጽር ፍጹም የተንሸዋረረነ። ፍጹም የህሉና ትግል እያደረግነው የሚለውን ማመን አይፈልጉም። አሁን አሁን ነው በብዙ ጥረት በብዙ ስራ ብዙ በር አንኳኩተን ትንሽ ነገሮች እየተገለጡ እየተገለጡ የመጡት። እሱም በጉልበታችን በጠመንጃ ኃይላችን ነው። ስለዚህ የአይነት ነገር ስላለ ብዙ የቤት ስራ አለብን። ማሸነፍ እና መቀልበስ እንደምንችል ግን በተጨባጭ ታይቷል። እንዳነሳውት የአማራን ፖለቲካ እና አደረጃጀት ከሁለተኛነት ከጁኒየርነት ከግዞተኝነት በሞግዚት ከመተዳደር አውጥተን በራሱ እንዲቆም ማድረግ ችለናል። ከፋም ለማ መጪው ዘመን ምንም ሆነ ምን በራሱ የሚቆም በራሱ የሚያስብ በራሱ ፖለቲካ የሚሰራ ትውልድ ፈጥረናል። አንዳንዶቹ እንደ ማንኛውም ኃይል ጋር እንተባበራለን እንትላላችሁ እንደ ትናንትናው ምናምን ይላሉ። እኛ እንደ ኢህዴን እኮ ምርኮኛ ሆነን የተመሰረትን አይደለም። በዚህ ጀግና አርሶ አደር ፊት በዚህ ጀግና ወጣት መሃል አስታጥቀን አደራጅተን አንቅተን በራሳችን የፖለቲካ ፍልስፍና የበቀለም አዲስ ትውልድ አዲስ አሳሰብ አዲስ ተስፋ ስንል ነኝን ሁሉ ከ ከፖለቲካ ሪዮት ዓለም ተለጣፊነት ዶሜስቲኬት ከተደረገ ኢትዮጵያን አማራን ከማይመጥን የሶሻሊዝም ካፒታሊዝም አይነት ፍልስፍና የተላቀቀ የራሱ ፍልስፍና ያለው የአማራን ትናንት ግሎሪ ፋስት የሚያስታውስ የሚያስብ፣ የሚመረምር ዛሬ አማራ ያለውን ተስፋ የሚያስብ እና በራሱ አቅም በራስ በቅነት የሚንቀሳቀስ ትውልድ ፈጥረናል ማለት ነው። በዛ መንገድ የተፈጠረ ትውልድ በምንም ተአምር የሌላው ተለጣፊ ሊሆን አይችልም፣ በሌላ ሂሳብም ሊታይ አይችልም። ማንም ለጽድቅ ብሎ አይደለም እኛ ጋር ሊሰራ የሚችለው ማንም ማንም አካል እንክሉድንግ ሀገር ውስጥ ያለው ውጭም ያለው ማንም ከኛ ጋር ሊሰራ የሚችለው በእኛ ፖለቲካ፣ በእኛ ሀሳብ፣ በእኛ ጉልበት ህልውናውን አስከብራለሁ ብሎ ስለሚያስብ ብቻ ነው። ይሄን እንዳትረሱ። እኛ ስልጣን ላይ እንድንወጣ ፈልጎ አይደለም። ማንም ሊያግዘን የሚፈልግም የሚችልም አካል ለራሱ ፐርፐዝ፣ ለራሱ ጥቅም ይሄንን። የሚስት አመራር የለም። ይህን በደንብ የሚረዳ ሊደርሽፕ ነው ያለን። ምንም አይነት ስጋት እንዳይገባችሁ በዚህ ረገድ። የፀረ አብይ አህመድ አገዛዙ ፊት አውራሪ ሆነን መውጣት የምንችልበት አቅም አለን። አማራ ቀላል ህዝብ ነው። በርካታ ትናንሽ ሀገሮች ተደምረው እኮ የአማራን ህዝብ የሚያክል ቁጥር እኮ የላቸው ነው። የህዝብ ቁጥር ትልቅ ጉልበት ነው በዚህ ዘመን አይደል፣ ኢኮኖሚካሊ በሌላው በብዙ መመዘኛዎች ብትወስዱት ገና ያልተነካ እኔ ምን ያክል ፐርሰንቱ እንደተጠቀምንበት የአማራን ህዝብ አላቀ ግዙፍ የሆነ አቅም ነው ያለን። ይህንን አቅም የያዘ ኃይል እና አካል የሆነ አካል ተለጣፊ ይሆናል ብሎ መስጋት አያስፈልግም። ይልቁንም በመተማመን በመደማመጥ ሰው ህይወቱን ከመስጠት በላይ በምንም ሊታመን አይችልም። አሁን ያለ ፋኖ ነው ሊደርሽፕ። በርካታ መንገዶችን አልፎ ነው እዚህ የደረሰው፣ በርካታ የሞት ወጥመዶችን የተሻገረ ነው። ይህና ያረግን ሊደርሽፕ ማመን ያስፈልጋል። መሪህን ማታምን ከሆነ ሊደርሽን ማታምን ከሆነ ትግሉን ማሸነፍ አትችልም፣ ድርጅት መፍጠር አትችልም። ስለዚህ ህዝቡን የሚመጥን አስተሳሰብ እና ልዕልና ያለው ሊደርሽፕ ነው ያለ። ችግሮች የሉም ማለት አይደለም። በኋላ መጣበታለሁ። እዚህ አንድ ድርጅት ካለመፈጠሩ ጋር ተይዞ የሚነሱ ችግሮች ይኖራሉ። እሱ እንደተጠበቀ ሆኖ ግን በሎያሊቲ ጉዳይ ምንም አይነት ጥያቄ ሊኖራችሁ አይገባም። በዚህ ረገድ የትኛውም ሀይል ጋር ብንሰራ ምንም ጥርጣሬ እንዳይኖር ለማለት ነው። ኮዛችንን አሳልፈን የምንሰጥ የህሉና ጥያቄያችን የተነሳንበትን አላማ ኮምፕሮማይዝ የምናደርግ አይደለም። ታሪክ ከዚህ ትግል የምናተርፈው ታሪክ ነው ሲባል ነበር ቅድም። ታሪክ ብቻ አይደለም ትውልድም ጭምር ነው። ምና እኛ መስዋዕትነት ልንከፍል እንችላለን፣ መጪውን ትውልድ ግን እናድነዋለን። አንገቱን ቀና አድርጎ እንዲሄድ የአባቶች ሀገር ብሎ እንዲኮራ እናደርገዋለን። ያን ዓላማ የተሸከምን ስለሆነ በዛ በኩል ምንም ጥርጣሬ ሊኖር አይገባም። ያፋኑ አንድ ወጥ ድርጅት እንዲኖረው በድርጅት እንዲመራ መዋቅር እንዲኖረው ሊቀመንበር፣ ዘመቻ አዛዥ ምናምን የሚባሉት እና ስራ አስፈጻሚ የሚባለው አወቃቀር እንዲኖረው የመጀመሪያውን ፈርቀዳጅ ስራ የሰራ ነው የአማራ ህዝብ ኃይልን ስንመሰረት ነው። ከማንም በፊት። ከዛ በአቻነት እና በተመሳሳይ ወቅት የሚነሳው የምስራቅ አማራ ፋኖ አደረጃጀት ነው። ማንም ግን በአደረጃጀት ቅርጽ እና የፖለቲካ ዓላማን የተሸከመ ኃይል በመገንባት በፋኖ የትግል ታሪክ ውስጥ ከኛ የሚወዳደር የለ። ይህን ሲባል ቀደም ሲል በፋኖነት ሰርቫይቭ አድርገው የቆዩትን እነሻለቃ መሳፍንት ጨምሮ ዲናይ ለማድረግ አደለ። ፕራውድ የምናደርግባቸው እርሾውን ያተረፉ በብዙ መከራ ውስጥ ብቻቸውን የኖሩ ታላላቆቻችን አሉ። በጣም ብዙ አርበኞች አሉ። ነገር ግን ይህን ቅርጽ እንዲይዝ የፖለቲካ ዓላማ እንዲሸከም ፖለቲካ መሪ የተጥቅ ትግል እንደሚያስፈልገን አምነን የጀመር ከጥቂት ዓመታት በፊት ነው። ከዛን ጊዜ ጀምሮ ፋኑ አንድ ወጥ መዋቅር እንዲኖረው በርካታ ስራዎች ተሰራጥ ብቻ በርካታ ስራዎች ተሰርተዋል። እንግዲህ ብዙ አንዳንዱ ጊዜው ባለመፍቀዱ፣ አንዳንዱ ደግሞ በራሱ የትግሉ ባህሪ እንግዲህ ምርጫ ወርጅነ የሆነ ፒቲሽን ሰብስበ ተመዝግበ የምታመጠው አይደለም እንደ ፖለቲካ ፓርቲ ስራ ይጠይቃል። ኃይል ይጠይቃል። ጉልበት ይጠይቃል። ህዝብ ማሳመን ይጠይቃል። ሪስክ አለው። ህይወት ነው የምከፍልበት፣ ብዙም ህይወት ተከፍሎበታል። ያንን ሁሉ ታልፎ ነው እዚህ ደረጃ የተደረሰው። ላለፉት ሁለት ዓመታትም ያለመታከት በየቀኑ በምላችሁ ሁኔታ አንድ ድርጅት ለመውደድ ለመውለድ ጥረት አድርገናል፣ በቂ ርብርብ አድርገናል። ብዙ ቻሌንጆችንም አልፈናል። አንዳንዱ ጠላታችን ስራዬ ብሎ መቶ ሚሊዮኖች በእጅቶ የሚያበላሽብን ነው፣ ስራዬ ተብሎ ለምሳሌ ያሉ ባልታ ዘመቻ የሚያሰራጩት የሚዲያ ስራ የሚሰሩብን ሰዎች ዝም ብለው እንዲህ ስለሚጠሉ ወይ አስረስ የተባለ ሰው፣ ወይ ጥላውን የተባለ ሰው፣ ምዝጋራ የተባለን ሰው የአይናችን ከለር ስላላማራቸው አይደል እንዳይመስላችሁ። ፐርሰናሊ ስለሚጠሉን አይደለም። ተልእኮ ነው። ልክኛ በየቀኑ የአብይ አምድን ፖለቲካ አፈር እንደምናበላው እነሱም ደግሞ በጠላትነት ተሰልፈው የላካቸውን አካል ለማስደሰት የሚሰሩ ስራል። በዛ ምክንያት ብዙዎቹን የትግሉን ሂደት ያልተገነዘቡ አንዳንዶቹ ዘግተው የመጡ አንዳንዶቹ በተፈጥሯቸው በትግሉ ባህሪ ምክንያት ከጠላት ከብልጽግና አሰላለፍ ለመውጣት ጊዜ የፈጀባቸው፣ አንዳንዶቹ ደግሞ የአቅም ችግር የገጠማቸው ኤክስፖዥር ኤክስፔሪያንስ ችግር የገጠማቸው መሪዎች ስለነበሩ ይሄም ምክንያት ሆነና አንድ ወጥ አስተሳሰብ በተመሳሳይ ሰዓት ባለመምጣቱ ድርጅት ሳይፈጠር ቆይቷል። ብዙ ሂደቶች አልፈናል። ብዙ አውሎ የሚያሳድሩ ነገሮች አሉ። ብናነሳው አንዳንዱ የኛ የዋህነት የሚመጣውን እንግዳ ሁሉ በመልካምነት፣ በወንድምነት፣ በፍቅር በመቀበል ይህ ሕዝብ እረፍት እንዲያገኝ ማህበራዊ እረፍት እንዲያገኝ ሰላም እንዲያገኝ ይህ ጦርነት በአማራ ሕዝብ አሸናፊነት ተጠናቅቆ አማራውም ሌላውም በሰላም የሚኖርበትን ኢትዮጵያ ይመጣል በሚል ተስፋና ምኞት ብዙዎችን በፍቅር ስናስተናግድ እየተካድን እኛ በራንኳ ኩተን የሰበሰብነውን ወጣት ፋኖ ነው። እኛ መከራችን አይተን የገዛነውን የነፍሱ ክፍለ የቡድን መሳሪያ ያስታጠቅነውን ነውን ኃይል በሃብል በብራብ በጣም በተራ ቁሳቁስ በአሉባልታ አይ ከሌ የሚባል የፋኖ አመራር የምናምን የሚባል ሚኒስትር ዘመድ ነው በሚል አሳፋሪ ወሬ ወደዚህ ነው ወደዚህ እያላጉ አዘግይተው ነው። ይሄ መታወቅ አለብን። ቀላል የማይባልም ደግሞ ራስን ወይ አንዳንዱ ይገርመኛል። ምንም ማለት አለው ቅድም እንዳነሳውላችሁ ለመሪነት መወዳደርም መመኘትም አስፓየር ማድረግም ኖር አይደለም። ነገር ግን ይህ ትግል ለመሪነት የምትፎካከርበት አይደለም። ትግሉ ካላሸነፈ ማናችንም የለንም። ትግሉ ካሸነፈ ግን አየለም ይምራው፣ ከበደም ይምራው፣ ማንም ይምራው የተሻለ ነገር ይኖረናል። እንደ ግለሰብ ባይኖረን እንኳን እንደ ሕዝብ የተሻለ ነገር ይኖረናል። ይህን ያለማሰብ የአስተሳሰብ ስንኩልነት ራስጠልነት ነበር፣ ምቀኝነት ብለ ልጠራው የምችለውም ነው። አይ ከኛ አካባቢ ካልሆነማ መሪ ትክክል አይደለም፣ በቃ ከሌ ከሚመራ ይቆይ በቃ ድርጅት መስራት ይቆይ፣ በህይወትም ይቀልዳለ። በዚህ ልክ ነገሩን አቅልሎ ማለት ነው በየቀኑ ህይወት እየተገበረበት ያለን ትግል በዚህ ልክ ዝቅ አድርጎ የሚያስብ ያንን ሁሉ አስተሳሰብ፣ አንዳንዱ ደግሞ ቅድም እንዳነሳውላችሁ ወይ የሆነ ሃይማኖት ቲም ይይዝና ቅዱስ ሲኖዶሱ ፌዴሬሽን ምክር ቤት እስኪመስል ድረስ የብሔረሰብ የምናምን ውክልና እንትን ውስጥ ሲገባ ትናንት ቤተክርስቲያኗን ሊከፍሉ የነበሩ ሊሰነጥቁ የነበሩ ሰዎች የሆነ ቦታ ሲሰጣቸው እነሱን ያልታገለ በየቦታው የኦርቶዶክስ ምዕመናን መከራቸውን ሲያዩ ያልታገለ አካል የፋኖን ትግል እኔ ነኝ የሚመረው ይላል። ምንም ችግር የለም። መሬት ላይ ያለ ሰው ቢመረው ማናችንም ችግር የለብንም። የሆነ ቦታ ቁጭ ብለህ ግን አትችልም። እንዴት ነው ነው አንተ ከረባት አድርገህ የሆነ ፍራሽ ላይ ተኝተህ እኔ ሞራሉን ራሱ ከየት እንደሚያገኙት እኔ ይገርመኛል። ሁሉ እኛ እኮ በዚህ ልክ በየቀጠና ያለው ፋኖ ሰራዊትና አመራር በጣም እያከበረን በጣም እየወደደን ስምሪት ለመስጠት እንሳቀቃለን። እዚህ ማለት እኔ አሁን እዚህ ከዚህ ጎንደር ደውዬ የሆነ ነገር ይደረግ ለማለት አይ፣ መቼ ያደራጃዋቸው ልጆች ናቸው ይታዘቡኛል እላለሁ እኮ። እነሱ ግን አሜሪካ ተቀምጠው ካናዳ ተቀምጠው አያፍሩም የሚገርማቸው እኔ እንደምን እንደሚያስብ ሁሉ ግራ ይገባኛል። እነዚህም የፈጠሩብን ችግር አለ። ብዙ አይነት አስተሳሰብ ያላቸው አንዳንዱ በግንቦት ሰባት በሃፋ በምናምን ዘመኑን ጨርሶ፣ አሁን ሳያስበው የሆነ ትውልድ ተነስቶ ጠመንጃ ይዞ አማራን እንደዚህ አድርጎት አገኘው። ሳያስበው ከእንቅልፉ ሲነቃ የማ በቃ ህዝቡ ነው። እኔ ነው የሚመራው፣ በቃ ዘመንም ምንም አይመለከተውም፣ ከበደም ምንም አይመለከተውም እኔ ነኝ ይረ ሰው ኢግኖር ዲናይ ነው የሚያደርጉት። በንግግራቸው እንኳን በግል በሚኖረው ኮንቨርሴሽን እንኳን እውቅና አይሰጡም። የሚገርማችሁ አይ እናንተ ይህን ታግላችሁ፣ ይህን መከራየታችሁ፣ እንደዚህ መጣችሁ ፈጽሞ አይፈልጉም። እንደዛ ባለቤት መሆን ይፈልጉ የእነዚህ ሰዎችን እጅ የሚቋቋም ትከሻ ጠፍቶ ነው የዘገየው። አንድነቱ ያልመጣው አልፈልግ ተብሎ አይደለም። በጣም ብዙ ጠውረድ አልፈል አሁን ጥሩ ደረጃ ላይ ደርስ የአማራፋኖ ብሔራዊ ኃይል ማዕከላዊ ኮማንድ የሚባለው ጊዜያዊ ነው። በቅርቡ የአመራር ምደባ ያደርገ ሊቀመንበር ይኖረዋል። ምክትል ነው። ጊዜያዊ አደረጃጀት በውስጡ የምኒልክ እዝ፣ ቴዎድሮስ እዝ፣ በላይ ዘለቀ እዝ እና አሳምነው እዝ ተብሎ ተብሎን የተዋቀረው እነዚህ እዞች አራቱ በአራቱ ክፍለ ሀገር ያሉት ናቸው። በተጨማሪ ቪዛ መወዛል። ስለዚህ አምስት እዞች ያለው ግዙፍ የሆነ ሰራዊት እኔ ሰሞኑን በጣም ነው የምትገርሙት። ጎንደርም ጎጃም ውስጥም ያለው ሰራዊት በወሎ ድል ምክንያት እየተፈጠረበት መነቃቃት ሰው እንዴት ለኦፕሬሽን ለግዳጅ ለመሄድ እንደዛ ሽሚያ ውስጥ ይገባል። በየቦታው ያለው በቃ አስቸገሩ፣ ብዙ ቦታ ለምን አንሄድም፣ ለምን እንዲህ አናደረግም እና አነሳውኝ ዛሬ በነበረ በቃ ራሳችን መታዘብ አለብን። እንዴት ሰራዊቱ በዚህ ልክ ቀና የሆኑ በዚህ ልክ ጉጉት፣ በዚህ ልክ የማሸነፍ ፍላጎት ነው። ቅድም እንዳነሳውላችሁ ጠላት እንኳን ገና ከዚህ ቦታ ያይል የተንቀሳቀሰ ከዚህ አባኮስር መጣብሎ እስኪና ድረስ ያሁኑ እኛ ለምንድን ነው ራሳችን ማናሸንፍ በዋናነት ችግሩ ያለው እንዳልኳችሁ ከጀርባ ከሚልከው ከአስተሳሰብ ድክመት ነው። ዞሮ ዞሮ እሱን ጥሩ ደረጃ ላይ አድርሰናል። በቅርቡ አፋባ በሙሉ አቅሙ በሙሉ ሞገሱ ይመጣል ይገለጣል። ድርጅት ነው ግን አንድ ነገር እንዳትረሱ። ድርጅት ግብህን የተነሳህበትን አላማ የምታስፈጽምበት መሳሪያ ድርጅት ተፈጠረ ማለት በራሱ አሸናፊነትን አያሳይ። አንደኛው መሳሪያችን ልክ እንደ ጠመንጃችን አንድ ወጥ ድርጅት መፍጠራችን አንደኛው መሳሪያ ስለሆነ በሱ ብቻ የሚጠናቀቅ አይደለም። የግዝፈት አደጋ ይገጥመናል። ከዛው ግዙፍ አርሚ ነው የሚኖረን፣ ግዙፍ አመራር ነው የሚኖረን፣ በጣም ሰፊ የቆዳ አስፋት ነው የሚኖረን። ያንን የማስተዳደር ፈተና ስለሚገጥመን ያንን ቻሌንጅ ሁሉ መታሰብ አለብን። ለዛ የሚገጥሙ ችግሮች ይኖራል፣ የሰራዊት መፈወዝ ይኖራል፣ ብዙ ብዙ ነገሮች ያንን ሁሉ አንዳንዱ ቦታ ሽምብራ ተቆርጥሞ ይታደርበት አለ። አንዳንዱ ቦታ ጤፍ እንጀራም ይበላበት አለ። አንዳንዱ ቦታ ጾም ይታደርበት አለ። አንዳንዱ ጋር ደግሞ ጮማ ይቆርጥበት አለ። ይሄን ሁሉ ማመጣጠን፣ ዩኒፎርም ማድረግ፣ ኢቭን ከሰፈሩ ማውጣት ሰራዊት እንዳጋጣሚ ነው። እናንተ እንኳን ከብዙ ቦታ የተቀላቀለም እንደሆነ ሰምቻለሁ። አንዳንዱ ጋር እኮ ያክስ ያጎትልሽ ምናምን ተጠራርቶ የመሰረተው ብርጌድ ሻለቃ አለ። ያን አንደኛው አንስተው ወደ አንደኛው ስትወስደው ጫጫት አለ፣ ምን አለ መክዳት፣ ብዙ ነገሮች ይኖራሉ። እሱን ሁሉት ታሳቢ በማድረግ መጽናት ጓደኞቻችሁን ማጽናት ዋጋ የከፈሉላችሁን በየደቂቃው በየሰከንዱ ማሰብ ያስፈልጋል ማለት ነው። ከድርጅት ምስረታ ባሻገር ብዙ ስራዎች ያስፈልጉናል። ቅድም ነካክቸዋለሁ፣ ጊዜ አልወስድም። የኃይል ግንባታ ስራ በሰፊው በሰፊው መሰራት አለበት። ሎጂስቲክስ እንደ እንደ አባኮስ ነው እንደ ብርጌድ የምትሰሩት እንደተጠበቀው ነው። እንደ አፋበሃ የሚሰራ ሚሰራ ስራ አለ ገዘፍ ያለ ብዙ መጠበቅ አያስፈልግም። ከዚህ በኋላ በነገራችን ላይ በድርጅት ደረጃ የሚገኙ ሎጂስቲክሶች ቢኖሩ ለድርጅታዊ ተልኮዎችና ለትላልቅ ነገሮች እንዲውሉ ነው ሊደረጉ የሚችሉ። ሪዘርቭ መያዝ፣ ሁልጊዜም ሪዘርቭ መያዝ ያስፈልጋል። እሱ ላይ መሰራት አለበት ነው። ድሉን ካገኘ ሁኔታዎች ከፈቀዱ ድጋሚ እንገናኛለን። ብዙም ባልተዘጋጀንበት ነው እናንተን በዚህ ያደከምናችሁ። በጣም ደስ ብሎኛል። አመሰግናለሁ በጣም